አስ አንቀበልም ማለት አስተዳድሩ የቤተክርስቲያን አስተዳድር ምን አለው? እዜ ከናት መቀደስ ነው። እኛ መቀደስ፣ ማጥመቅ፣ ማቁረብ ነው። በሌላው የበገንዘቡ በሳንቲሙ ማን ይገባል እዚያ ውስጥ? የእነሱን ገንዘብ ስዴት አድርጎ ምን፣ አስተዳደር ማለት እንደዚህ በፍርድ ቤት ወይ በፖሊስ ወይ በምን የሚያንገላታ ነገር የለም። ቤተ ክርስቲያን ሄዶ ጸሎት ማድረግ ነው። ቤተ ክርስቲያን ሄዶ ማስቀደስ፣ በዓል ማክበር ይሄ ነው ያለው እንጂ አስተዳደር፣ እኛ ከአስተዳደሩ ውስጥ ምን ያገ ምእመናን ተመርጠው እንደሙያቸው ያስተዳድሩ ያ ደግሞ የካህናት ያለ በካህናት በኩል ያለው ነግ ሲያፈርሱ ቀኖናውን ሲሰብሩ እንዲ ው የክህነታቸው ጉዳይ አንዳንድ ዘነፍ ሲል ዘንበል ሲል ያን ጊዜ እኛ እናያለን። ያንን ያ ምክንያቱም የምእመናን አስተዳደር አይደለም። እኛ መንፈሳዊ አስተዳደር ነው ያለን እንጂ በእነሱ አስተዳደር ምን ብለን መመረቅ ነው። ያ ገንዘብ አስገኛችሁ፣ ይህ ቤተክርስቲያን ሀብት ነው የእግዚአብሔር ሀብት ነው ባረካችሁ ብሎ ከመባረክ በስተቀር በእነሱ አስተዳደር ምኑ የትኛው ነው? ያስተዳደር ለዚህ አይደል የሰበካ ጉባኤ ተብሎ የተቋቋመ ሰበካ ጉባኤ የደብሮ አለቃ አለ መንፈሳዊ የሆነውን ካህናቱ ነው የሚያዩት ስጋዊ የሆነውን ደግሞ ቁጥጥር የገንዘቡን ቁጥጥር የካርኔውን የገንዘቡን መሰብሰቢያ ከስለት ከሙዳይ መስዋዕት ያንን የተገኘውን ካህኑ ባለበት ይቆጠራል እነሱ ገንዘብ የሚይዘው ይዞ ከፍለገው ያኖራል ለቤተክርስቲያን ጉዳይ ሲያስፈልግ እዚያ አስገብቶ ማለት በዚያ የተጓደለውን ማሟላት ይችላል ማለት። እኛ አንድ ይሄ እንደ ምክንያት እንደ በቂ ሆኖ የሚቀሩት ጥያቄ ማደለም እርግጥ ትክክል ነን። ይህን ነገር ሰምቻለሁ። ለበያ አንዳንዱ በአስተዳድር ነው እንጂ በቤተክርስቲያን አንድ ነ አይ ይ ማ እንዴት ሊሆን ይችላል ነው? እስቲ ለን ይበሉ። እኛ አንገባም፣ በአስተዳድራቸው አንገባም። በቤተክርስቲያኑ ህግ ግን እንዴት ነው የመጽሐፉ በመንፈስ ቅዱስ የተጻፉ መጻሕፍት በእውነት ዝም ብለው እየታለፉ ቅዳሴው ቶሎ ነው የሚያበቃው። ምክንያቱም ምን የለም ምን የለም። አልፎ አልፎ ዝም ብለው አንዳንዷን ቃል ብቻ አንዳንዷን ቃል ብቻ። እኔ የሚያስገርመኝ የእግዚአብሔር ቃል መቅረቱ ነው፣ እየተቋረጠ መቅረቱ ነው። ለምሳሌ እንግዲህ አንድ የቤተ ክርስቲያን አባት ሁሉም በእግዚአብሔር ፈቃድ ነው የሚሾመው። ያለ እግዚአብሔር ፈቃድ ማንም የሚሾመው ነው ከባባስ የሚሆን ፓትርያርክም ይሁን ያ እንደተሾመ በየቤተ ክርስቲያኑ ይጠራ ስሙ ይላል፣ ስሙ ይጠራ ይላል። ያንን ቅዱስ ሲኖዶስ አጽድቆ ነው ይሄ ሁሉም ይከናወነው እና ያ እንግዲህ በመንፈስ ቅዱስ የታዘዘው ምንም ይሁን ምን ያንን ስም በዚያ በቤተ ክርስቲያኑ ይጥሩ፣ በጸሎት ጊዜ ይጸልዩለት ነው ይላል። ይጸልዩለት እና ለጸሎት ምን የሚከለክለው ነገር አለ እና የኔ ስም ቢኖር እዚያ ውስጥ ወይም አንድ ላይ ከጳጳስ ስም ቢኖር ወይም የባህር ርቁ ስም እንዲያውም በቀኖናው የተደነገገው ቢኖር፣ እንዴት ለምን ይታለፋል? እኛ ሰራ ነው፣ በእኛ ፈቃድ አይደለም፣ እግዚአብሔር ፈቅዶ ነው እና ሁላችን መጽሐፉ ያዘው ስሙ ቃላቸውም ስሙ ነው የሚለው ይሁን ጌታችን ራሱ ሲያስተምር በሙሴ ወንበር ጸሐፍት ፈሪሳውያን ተቀምጠዋል። ቃላቸውን ስሙ፣ ስራቸውን አትስሩ። ምን አለ? እኛ ምን የምናስተምረው የእግዚአብሔርን ሕግ ነው። አጥሪያ ቅዱስ ባጥሪያ ነው ማለት እኛ ምን እናስተምረው የእግዚአብሔር ሕግ ይሰራ የእግዚአብሔር ሕግ ይፈጽም። እንደዚያ ነው ያንን መስራት። ወይን አርጉ ነፍስ ገደሉ የሚል የለ። ወይን አርጉ የሚል ብሎ ትዕዛዝ የሚሰጥ የለ። መጻፉ መያዝም እኛ ማንናገረው ነገር ግን እንዲያው ዝም ብሎ በግምት ገና ይሆናል ይሆን ይሆናል። ዘመኑ እንደዚህ ነው፣ ጊዜው እንደዚህ ነው እና ዝብሩ እንዲያው ሰይጣን ፈተና ላይ እየጣለ ነው ክርስቲያኖችን፣ አንዳንድ ክርስቲያኖችን። ብዙዎቹ ጥሮች ናቸው። አንዳንዶቹ ፈተና እየወደቁ ከዓለሙ ጋር ዝም ብሎ ከዚህ ዓለም አመድ ጋር ከዚህ ዓለም ትርኪ ምርኪ ጋር ይገርማል። አሁን ፖለቲካ ምን ከሰማዩ ዓለም ጋር ምን አገናኝ? እኔ እናፍቃለሁ ይላል ቅዱስ ጳውሎስ፣ ለመሄድ እናፍቃለሁ፣ ስለ እናንተ ግን ብቆይ መልካም ነው። እኛ አገራችን በሰማይ ናት፣ ቅዱስ ጳውሎስ የሚለው እኛ አገራችን በሰማይ ናት። የቅዱሳን የአገራቸው ልጆች ነን እኛ። ምን ሰብከውም ስለ ሰማያዊት ሀገር ነው። ያችን ሀገር ለማግኘት መሽቀዳደም፣ በዚች አጭር ጊዜያችን ያንን ለማግኘት መሽቀዳደም ነው እንጂ ከዚህ ዓለም ጋራ ምን ለምን ምናላትመው ምን አገናኘው? ስራችንን እዚያ የማንኛውን እንቅስቃሴ የዚህን ዓለም መስራት ይችላሉ። በዚያች እሑድ እሑድ ደግሞ በሚያገኟት ጊዜ ቤተ ክርስቲያን መጥተው በሰላም መማፀን ነው። ማንም የጠራ ማንም ምንድን ነው የሚከለክለው የሚጠራ ዲያቆኑ በእውነት እንዲያው እግዚአብሔር አንድ መጽሐፍ አለ፣ ይገርምሃል። በአንተ ምቀኝነት አይደለም፣ እኔ ነኝ ፈራጁ። በመንግስት ጣልቃ አትግባ ይላል እግዚአብሔር እና ይሄ ከሆነ ለምድሩ በሰው ጣልቃ ምንገባው እኛ፣ አልፈጠር ነው ያን ሰው ሁሉ የእግዚአብሔር ነው። እግዚአብሔር እውነት ክፉ ነገር ካለ እሱስ እንዴት ይዘገያል? እና ሰው ዝም ብሎ በሚመስለው ነገር በሀሳቡ ብቻ ነው ውስጡ ሳይገባ ሳይመረምር የሚያመጣው ነውና፣ ይሄ በጣም የትም የሌለ ማንም ያላደረገው በየትኛውም ጊዜ የሌለ ነው። ሁለት ሺህ ዘመን ነው እንግዲህ ከክርስቶስ ልደቱ ወዲህ ቤተክርስቲያኗ በመከራው ጊዜ፣ በስደቱ ጊዜ፣ በጦርነቱ ጊዜ ሁሉ አባቶችን በእጅም ከፋ አቤት አቤት እያለች ስትሰራ ነበር። ህጉና ክብራ ማለት ነው። እና ዝም ብሎ ሁሉም አይቅረኝ ደግሞ ከተው መተው ነው፣ ፍጹም አለማዊ መሆን ነው። ይህም አይቅርብኝ ደግሞ ይሄንን አልበላ ይህን አላደርግም ከምኑን አውጡልኝ ምኑን አልበላ እንደሚባለው እንደዚያ ነው እንግዲህ ምንድናውን የሚያስፈልገው ይህንን ይህንን ማስተማር መግለጽ ነው። እርግጥ ከልማድ የተነሳ ይሆናል ይህንንም እንደው ተግተነቅተን በአንገልጽ ባናስተምርም ሊሆን ይችላል። ና ፍንጭም እየታየ ነው አሁን አሁን እና አሁን መጀመሪያው ሁሉ ነገር ዝም ከተባለ ሰው እውነት ይመስለዋል። እውነት እብሰት በሪቀተ ዘመን ልማድ እና አበሳ ኃጢአት በዘመን ብዛት ህጉን አቀረች። አሁን ይሄ ነው እንግዲህ ይሄ ነው የሚቀጥለው። አሁን ደግሞ ድሮ እንዲ ነበር አደል። አሁን ስለምንድ አለም እየባሰ እንጂ እየተሸሻ የሚመጣበት አለም የለ፣ ከንቱ ነው በቃ። ቀን ወደ ቀን ሁሉም እየተቀነሰ ነው የሚሄደው፣ ከዩለቱም ከመዓልቱም እየተቀነሰ ይሄዳል ይላል እና እንዲህ አለ። ቀኖና መያዛ ያስፈልግ እውነተኞች ክርስቲያኖች ከሆኑ ለምንድን ነው በጸሎት በምልጃ እግዚአብሔርን መጠየቅ ነው እንጂ በእኛ ስልጣን ዝም ብለን እኛ በፈጠረው ፈጠራ እግዚአብሔር ይቀበለዋል ማለት ጸሎታችን ሁሉ ከንቱ ነው ማለት ነው። እና እንዲህ አድርገው ሰዎቹ አሁን በዚህ በጥበብና የሊቃነ ጳጳሳቱን ስም የፓትሪያርኩን ስም አልፈን ሂደን እኛ በራሳችን ጥረት እንጸድቃለን ማለት ይሄንንም ብለው የሚሰልዩ የሚሰልዩት ጸሎት የሚያቀርቡት መስዋይ እንኳን